ትፈልጊው ቦታ ላይ ወስጃ ነው።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 እሱንም ደግሞ ያው ከዱባይ ከተመለሱ ቅርብ ጊዜያቸው ነው እና ኢትዮጵያ መኖር አልፈልግም፣ እዚህ ከመጣሁ በኋላ በጣም አስጠልቶኛል። መኖር የምፈልገው ዱባይ ነው። ስለዚህ ዱባይ እንኖር ብላ ነው ለብሩኬ ጥያቄ ያቀረበችለት። ቡራይም ደግሞ እግርሽን ነው የምሰብረው፣ የምን ዱባይ ነው የምታወሪው? መኖር የምንችለው እዚህ ብቻ ነው፣ በቃ ከዚህ ሀገር የትም መኖር አልፈልግም ብሎ እንግዲህ ከባድ የሆነ ንግግር ነው ያደረገላት ማለት ነው የመለሰላት። ያው ሀይም እኮ ሞታት አለው እንጂ እዚህ አልኖርም ስትለው ነው ሞቺ እያየሽ ሞቺ እያለ ነበረ። እና እውነት ለመናገር የሆነ ሀገር ሄዳችሁ ወደ ሀገራችሁ ስትሄዱ ቅርቅር የሚላችሁ ነገር አለ እና አይደለም፣ እናንተ ቀርቶ እኛ ራሱ ብዙ ዓመት ቆይተን ኢትዮጵያ ከሄድን በኋላ ማለት ነው ኢትዮጵያ ለመኖር በጣም ይከብደናል። ሁሉ ነገር ማለት ነው ያስጠላናል፣ ምናምን በቃ ተመልሳችሁ ሂዱ፣ ሂዱ የሚል ነገር አለ ማለት ነው። እና እናንተ ለመዝናናት ነው፣ እኛ ደግሞ ስንት ዓመት እንግዲህ ስራ እየሰራ ለዛውም ማለት ነው እና በእርግጥ ብትኖሩ ማለት ነው ምንም የሚከብዳቸዋል የምለው ነገር የለም። እኔ በበኩሌ ማለት ነው ሐይሚዬ ብሩኬ ዱባይ መተው ቢኖሩ ምንም አይከብዳቸውም፣ ምክንያቱም እንደ ማንኛውም ሰው ይሰራሉ ይኖራሉ፣ ዩቲዩባቸውን ይሰራሉ። እሷን ብላለች እንደ ማንኛውም ሰው እየሰራን እንኖራለን። ምንድን ነው ችግሩ? ምንም ችግር የለም ስትለው ዝም ብሎ መኖር አለ ወይ? በጣም ፕሮሰሱ ከባድ ነው ምናምን እያለ ነበር። እና በእርግጥ እናንተ ብትመጡ ሰው ቤት ላሰሩ ትችላላችሁ ግን ፍሪ ሆናችሁ በፍሪ ቪዛ ትችላላችሁ መኖር ማለት ነው። ምክንያቱም እየሰራችሁ ቤት ኪራይ ነው ቤት ኪራያችሁን እየከፈላችሁ ምናምን ዩቲዩብ እየሰራችሁ በጣም ቆንጆ ደስ የሚል ህይወት ትኖራላችሁ። በጣም ብዙ ሰው እየኖረ ነው አደለ እንዴ? ዱባይ ደግሞ በጣም አመች ናት፣ በጣም ደስ የምትል ናት። ብዙ ሀበሾች የሚኖሩበት አገር ናት እና ለእናንተ አይከብድም ግን ምንድን ነው የእሱ ፍላጎት ነው። አንዳንድ ሰው አሁን ለመጎብኘት ምናምን እንጂ መውጣት የሚፈልገው ሀገሩን ጥሎ መውጣት የሚፈልግ ሰው የለም። ምክንያቱም ሀገር ላይ ይሰራሉ ያገኛሉ። እናንተ በእርግጥ ምንም የጎደለባችሁ ነገር የለም ምንም ነገር ማለት ነው። ግን ምናልባት እንደው ቀየር እንበል ካላችሁ ሌላ ሀገር እንቀይር፣ ሌላ ሀገር እንኑር ካላችሁ እንጂ ሀገራችሁ ላይ ሰርታችሁ ማደግ መለወጥ ትችላላችሁ ማለት ነው። እና ብትመጡም አይከፋም ብትቀሩ አይከፋም ማለት ነው እና እንደዛ ነው። ወደፊት ግን ይመስለኛል፣ ዝም ብዬ ሳስበው እነዚህ ልጆች ዱባይ የሚኖሩ ይመስለኛል። ቡራዬም ሀሳቡን ቀይሮ ያው ሐይሚ አውቃ ነው ይህንን ጥያቄ ያመጣችለት። ግን ወደፊት ግን እዛ የመኖር ሀሳብ ያላቸው ይመስለኛል። የሆነ በቃ የሆነ ነገራቸውን ሳየው ማለት ነው እና ብትኖርም ደግሞ እኛ በደስታ እልል ብለን ማለት ነው እንቀበላችኋለን። ችግር የለውም እና አንድ አንድ ደግሞ የእንትን ልንገራችን ማ ሀይሚ፣ በነገራችን ላይ ቀሚስ ስትለብስ ያምርባታል። እውነት ለመናገር ቀሚስ ስትለብስ በጣም ነው የሚያምርባት ከሱሪም በላይ ሱሪ እንደውም አያምርባትም ሀይሚ ላይ ማለት ነው። እና ግን አጭር ቀሚስ ጉልበት ከጉልበት በላይ ያለ ቀሚስ ስትለብስ አያምርባትም። አሁን ዛሬ የለበሰችው አያምርም። ምክንያቱም ለምን ካላችሁኝ ሀይሚ እግሯ ቀጭን ነው ቁም ነገር ማለት ነው። እኔ ማለት የተሰማኝን ነገር ያየሁትን ነገር ነው የምናገረው። እና ይህም በጣም ነው የምወዳት አደንቃታለሁ። ደስ ያላለኝ ነገር ካለ ደግሞ እናገራለሁ። እና አሁን የዛሬው ቀሚስ ምንም አያምርባትም። ባለፈው አይታችሁ ከሆነ ፉፉ ጋር ፕራንክ እንዳደረገቻት የለበሰችው ቁምጣ፣ የዛሬው ቀሚስ ምንም አያምርም ስሬስ ማለት ነው። እግሯ በጣም ቀጭን ስለሆነ እንጃ አያምርም። እና ቀሚስ ስትለብስ አሁን ቆንጆ ቆንጆ ቀሚሶች አሏት። ሙሉ ቀሚሶች ከጉልበቷ በታች ስትለብስ ምናምን በጣም ነው የሚያምርባት። ከሱሪም በላይ የቀሚሷ ውበት አላት ቀጭንም ስለሆነች ማለት ነው። እና ግን ይሄ ከጉልበት በላይ ያለ ልብስ ስትለብስ የሆነ አያምርም፣ አያምርባትም ማለት ነው። እና ሐይሚዬ የሚያምርብሽን ነገር ብትለብሽ ጥሩ ነው ብዬ አስባለሁ። የሰው ልጅ ስላማረበትን ብቻ ሳይሆን የሆነ ኮምፎርት ይሰማኛል ብለው አንዳንድ ሰዎች የሚለብሱ አሉ። ምቾት አሁን ይሄ ልብስ ምቾት አይሰጣትም አንደኛ ማለት ነው። ታውቃላችሁ ውበትም የለውም ምቾትም የለውም ማለት ነው። እና የሚያምርብሽንም የሚመችሽንም ልብስ ብትለብሺ አሪፍ ነው ሐይሚነቴ ማለት ነው። የኔ ቅመም የኔ ጨረቃ። እና እንደዚህ አይነት ልብስ ይሄ ከጉልበት በላይ ያለ ልብስ ባትለብሺ አሪፍ ነው፣ አያምርም ከግርሽ ጋር አይሄድም ማለት ነው። እና እንደዛ ነው። በተረፈ እንግዲህ ያው ሀይሚዬ ታውቃላችሁ የፕራንክ ባለቤት ናት። ቡራዬ በጣም እያስለፈለፈችው ነበረ። እና ዛሬ ጠምደሽኛል። ከጠዋት ጀምረሽ ል ከጠዋት ጀምረሽ የሆነ ያያሺ ነገር አለ። ጠዋት ላይ ፖስት አድርጋለች፣ እንትን ላይ ቲክታክ ላይ ማለት ነው እና የሆነ ሙዚቃም እየጨፈረች ምናምን የሆነ ወዝ ወዝ እያለችን ፖስት ያደረገችዋለ፣ የሆነም ጥቅስ በእርግጥ ሀይሚዬ የምትፖስታቸው ጥቅሶች ማለት ነው የሆነ ጭንቅላታችሁ ቋም ያደርገው ነው። ዝም ብሎ ጥቅስ አይደለም። ምንትን የምትለውና ምንድን ነበር የሚለው እንደውም በህይወታችሁ ውስጥ